መልመጃ ይላል መልመጃ ስድስት ምንድነው የሚለው ስብስብ ሀ ይሄንን ይዟል አራት ስድስት አስራ ሁለት አሁን ከአራት የሚበልጡ አይደል አራት እስከ አስራ ሁለት ያሉ ተጋማሽ መቁጠሪያ ቁጥሮች ወይም ሙሉ ቁጥሮች ናቸው። ለደግሞ አምስት ስድስት ሰባት ስምንት ዘጠኝ ስብስቦች ከሆኑ ከአምስት እስከ ዘጠኝ ያሉ ነገሮች ናቸው ስለዚህ እዚህ ጋር ምድነው ስሩ የሚለው ሀ ውህድ ላይን እና ሀ ማሳበር ላይ በቬን ዲያግራም በቬን ምስል በመጠቀም አሳዩ ነው የሚለው አሁን የቬን ምስልን በመጠቀም አሳዩ ነው የሚለው የጋራ አላቸው የጋራዎች እነ ማን ናቸው እስቲ ስድስት ስምንት ስምንት በቃ ስድስት እና ስምንት ናቸው ስለዚህ ብልጥ እንሆናለን ማለት ነው ስንሰራ ምን እናደርጋለን እንዲህ ክቦቹ መጀመሪያ እናደራርብ እና ሀ እነዚህ ጋር ለእነዚህ ጋር እናስቀምጣለን። ስለዚህ መጀመሪያ የጋራዎቹን ነው የምንጽፈው። የጋራ ማና ማነው አለን? አራት የለም፣ አይደለም። ስድስት እና ስምንት ስድስት እና ስምንት የጋራ ናቸው። ስለዚህ የጋራ ሁለቱም ጋር ያሉት እነሱ ስለሆኑ ስድስት እና ስምንት እንጻፈን። አሁን ሃ ውስጥ የተቀሩትን ደግሞ እዚህ ጋር የተቀሩት ስንት ናቸው? አራት፣ አስር እና አስር አው አሁን ሙሉ ሃን ጽፈን ጨረስን ማለት ነው። ሃን ስታዩት ይሄ ነው ማለት ነው አይደል? 4 6 8 10 12 ማለት ነው። አሁን ደግሞ ወደ ለ እንምጣ። ወደ ለ ስንመጣ ደግሞ ማን ማን ነው የሚቀረው? 5 ሰባት አይደል? አምስት ሰባት እና ዘጠኝ ምክንያቱም እስቲ ለን እንየው ይሄ አይደለም ለማለት አምስት ስድስት ሰባት ስምንት ዘጠኝ ስለሆነ ማለት ነው። ስለዚህ የጋራ ማን ነው ማለት ነው። አሁን የጋራ ማን ነው ስድስት እና ስምንት ነው። ስለዚህ ይህንን ለብቻ ይህንን እንደዚህ ካደረገን በኋላ ምን ማድረግ እንችላለን? የሁለት ቪን ዲያግራምን ነው የሚያስፈልገን ማለት ነው። አንደኛው ይሄ ነው። አሁን የጋራውን ደግሞ ስናሳይ እጅን መቀባት አለብን። አሁን ይህንን እንቀባው የሆነ ነገር እንቀባው ለማሳየት ማለት ነው። እንደዚህ ብንቀባ በቃ የሆነ ነገር ግን ቀለም ብናደርግበት ጥሩ ነበር። አሁን እንደዚህ ብንቀባ ሌላኛው ደግሞ እንዲያደርገን ውህድ። ስለዚህ ሀ ከዘ ስድስትና ስምንት ከዘ አራት አስር አስራ ሁለት ከዘስ አምስት ሰባት ዘጠኝ ቢሆን ይህንን ደግሞ ሙሉን መቀባት ማለት ነው ሙሉ እንደዚህ ነው የሚቀባው። ኦኬ ዲኛው ላስተካከል። ኦኬ እዚህ ጋር አስራ ሁለት ነው ያለ አስራ ሁለት እዚህ ጋር ስድስት እና ስምንት አሁን የጋራው ላይ እንገባ የጋራው ላይ እንደዚህ እንደዚህ የጋ ይሄ የጋራ ማሳበሩ ነው ይሄኛው ደግሞ ውህድ ነው ማለት ነው ምንድን ነው የሚሆነው ይሄኛው ሀ ይሄኛው ሀ ማሳበር ለነው ይሄ ደግሞ ሀ ውህድ ለነው ማለት ነው ስለዚህ ውህዱ ከሆነ ሁሉም ነው የሚቀባው። ያው እዚህ ጋር አቀባቢ ትክክል አይደለም። ቀብታችኋል። ሰርክሏን ብቻ ነው የምትቀቡት እናንተ፣ ሰርክሏን ከሰርክሏ ሳትወጡ ሙሉ በቃ ይህ ሙሉ እንደዚህ ነው የሚቀባው። መዋሃድ ከሆነ ማሳበር ከሆነ ደግሞ ብቻ ነው የምትቀቡት ማለት ነው። ስለዚህ ሁለቱን ቀብተን አሳየን ማለት ነው። እዚህ ጋር በሚከተለው ቬን ምስል ላይ የሁለቱ የጋራው ማን ነው ይላል